ባላ ፍቅርሽ ኖሮ እንደዚህ እመላለሳለሁ ስታይ ረተው ለአንቺ ቦታ ባይኖረ ኖሮ እንደዚህ ይመላለሳል። ሩታ የምር አልመላለስም። የራሷ ጉዳይ ብዬሽ ትቼ የሚሄዳ ቅሱኛል። ወይኔ የበላቸው አብርሃም ባላፈቅርሽ ኖሮ ባልወድሽ ኖሮ እንደዚህ መላለስ ነበር ወይ? እና ታዲያ ካል የምትወደድ ከሆነ የምታፈቅራት ከሆነ የችኝት ውስጥ ዘረጡ ሴት ለምን ታመጣብናለ? ለምንድነው የምታቀርባት ማለት ነው። እና ይሄ የተግማማ ና የተንዛዛ ድራማች ውስጥ ደግሞ ወደዛ ለምን አታደርጉም አትመልሱም? ማለት ነው እንደነች እና ባላፈቅርሽ ኖሮ ባልወድሽ ኖሮ እናዳ ሼክ ሙልጭ የሆናችሁ ልጆች ማለት ነው። ሰላም አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው ልጅ ደህና ናቸው። ላይክ፣ ሸር፣ ሰብስክራብ እያደረጋችሁ እስከ መጨረሻ ከታጣቂ እናንተ ላይክ አድርጉኝ የፈጣሪ ያለ እንደው ማልቀሴ ማ የሚቀር አይደለም። እውነቴን ነውላቸው እኔ እየየ እየየ እየየ ካለቀስኩ ነው ላይክ ምታደርጉኝ እውነት እኔም አላለቅስም አላለቅስ፣ እውነት አላለቅስም። ግን ምረረር ካደረጋቸው ማልቀስ አይቀርም። ላይ ካደርጉኝ እና ዛሬ እንግዲህ ሩታዬ እኔ በቃኝ ብላ አልፈልግም እያለች ትገኛለች። አብርሃም ደግሞ እኔ ባልወድሽ ኖሮ ባላፈቅርሽ ኖሮ ቤተሽ አልመላለስም ነበረ። ለዛውም ቤተሽ ድረስ ግቢሽ ድረስ እየደመላለስ ኳነ እኔ እና አንተ ማለት ነው አብርሃም። እውነት በቃ እናንተ በምትሄዱበት መንገድ እንሄድ። እኔ የማንንም ጥላቻ የለብኝም የማንንም ማለት ነው ግን እና ደ በምትሄዱበትን መንገድ ልጓዝ ው ፍቀዱልኝ፣ ጋይስ ፍቀዱልኝ። የአብርሃምም የሩታም ዛሬ ፍቀዱልኝ። እና ሩታ አንቺ አርፋሽ ትቀመጫለሽ፣ አቀም ትቀመጭ ውጭ ከድራማ አለም ወይ ድራማ አደለም ከእውነት ነው የተጣሉት። ህዝቡ የሚፈልገው እውነት ጥላቻ ነው። አሪያ እውነት ነው የተጣሉት፣ የሚያስታርቀቱ እናንተ ግን አብርሃም ምለዋል ዛሬ እግዚአብሔርን ብሎ ማለት ሩታ አሁን እያማረርሽኝ ነው። እግዚአብሔርን አለ አንተ አንተ ዱቄታ መሆን ክልጅ አንተ ሱ እያማረር ከናደን እን አንተ ደግሞ ከሚስጥ አልፋ እኮ እኛን ራሱ ጨጓራችን እያላጥከው ነው። ምክንያቱም የማንፈልጋትን የወረደችን ዝቅደች ሴት ስታመጣብን ማለት ነው በተለይ ደግሞ እውነት ለመናገር እህትህን ብትሆን እንደዚ ታደርግ ማለት ድራማ አሰራም። ለነገሩ ወደሽ ከተደፋሽ ቢረግጡሽ አይግፋ አሽለል ያገሬ ሰው ወደ ድፍት ካለች ድፍት አደርጋት ደግመ ማለት ነው። ማለቴ ሸቅልባት ው የራሷ ጉዳይ ነው። ወላሂ እውነት ነው። ምራሽ ሸቅልባት፣ እንደዚ አይነት ክብራ ዝቅ ለምታደርግ አደርጋ ለመጣች ሴት ደግሞ እህትህ ብትሆን አትሸቅልባትም ነበር። እህትህ ብትሆን አታጃጅላትም ነበር አልልም። ወደሽ ከተደፋሽ ቢረግጡሽ አይግፋሽ እንደተባለ እንደዛ ነው ማለት ነው እና ደግሞ ምንድን ነው ያስገላት? አብርሃም ፎቶ ተነስታ ነው ወይስ ፎቶ ንቅሳት አስንቅሰ ውኸው ነው የዘወድቀውን ለመናገር እና አብርሃም እኮ ታግሽሻለሁ ምናምን የታገሰች እንደውም ሩታ ናት። ሩታ ናት እውነቱን ትነግርም ማለት ነው አንተ አቃጥለ ደፍታ ናት። ስለዚህ እኔ ጨጓራ ስላለቀ ማለት ነው እውነቱን በቃ ወቀሳ ላይ ላይ ደረሱ መሰለኝ። ውድ ቤተሰቦች አንዳንዴ እኮ በቃ ወቀሳ ስንወቅሳ ትውቀሱ አትበሉን። በቃ እናቃለን እኮ እናቃለን፣ እውነቱ እኮ እናቃለን። ውድ ቤተሰቦች እናንተም ታውቃለች፣ እኛም እናውቃለን። እማታውቁ ደግሞ ሚቶቻቸው አላችሁ ማለት ነው፣ ግን ምንም ማድረግ አይቻልም። በቃ እና በተሰማችሁ መንገድ ሂዱ። እናንተ መኔም ልሂድበት? እሺ ክፈቱልኝና ማለት ነው። እና የታገሰች ሩታናት እንደምትሄዱበት አይነት ከሆነ ማለት ነው እናንተ በሄዳችሁበት መንገድ እንሄድ ካል። አብርሃም አንተነህ ያበዛው ብዝት ታደረከው አናት ዋላ እየወጣሁ አንተ ነው። እውነቴ ነው የምልህ አናት ዋላ፣ እንደ አንተ እርጉዝ ሆና ልታርፍ አልሰጣት። ወለደች ለታ በድራማ አለም ታኖራታለህ። እንደ አንተ ልጅ ሁሌ የፈጣሪ ያለም ማለቴ በጭቅጭቅ በጥላቻ ስትጣሉ ታኖራታለህ። እንደ አትታረቅም አርፋ አትቀመጥም። እቺ ጅሊቱ ለምንድን ነው የምታመጣው? በራስ ስራ ከሚስት ጋ ስራ በቃ ለምንድን ነው የምትጣሉት? ሁሌም ማለት ነው እና ይሄ እጅእጅ ያለ ደግሞ እንትናችሁ ጥላቻችሁ፣ መጣላታችሁ ወደዛ ወደዛው መለሱ። ድራማ አደለም፣ ውድ ቤተሰብ የእውነት ነው የተጣሉት ማለት ነው። እና በዛ ላይ ደግሞ የሆነ አለ አደለ? የሆነ ጊዜ የሆነ ነገር ይጀመራል፣ ከዛ በመሀል ይተኮሳል ማለት ነው። ያም ሆነ ግን ይህ የፈለገ ነገር ቢደረግ ምን እንደሆነ ምን እንደሚሰራ ጠንቅቃችሁ ወቁ። ግን አብርሃም፣ ታበዛዋለህ። አርፋ ተቀመጠ እውነት አርፈ ተቀመጥ። ሩታም ደግሞ በቃ ይበቃሻል እንዴ ይበቃሻል። እስከ መቼ ነው በዚያ ያለ የምትኖሪው እስከ መቼ ነው እንደዚህ? አበዛሽው፣ ይሉሻል ብዙ ልጆች አሁን አልተረዱም እኮ የእውነት ይመስላችኋል። ሁሉንም ነገር ማለት የሚደረገው ነገር ሁሉ ሪል የሚመስላቸው ልጆች አላችሁ። ሞኝ ያትሆኖ እኔም ጅል ነበርኩ። ድሎ ድሎ ማለት ነው፣ ድሎ አላልኩም ድሮ ጅል ነበር ከሁን ግን ጅል አይደለሁም ማለት ነው። ለማንኛውም ውድ ቤተሰቦች ረብሻ ስላለ ብርድ ልብስ ውስጥ ሆኜ ነው የምለፈልፈው። ይሄ ዱቄታ የሆነ ልጅ ደግሞ ተረጅኛ ፈቅር ሻለው እንደዚህ ልሽ ያለው ሩድ አስታፈቅርህ አይለም። አንድ ብቻ ለም ታፈቅራት፣ ሁለታችሁም ትፈቅራላችሁ። ህዝብ ላይ ነው ጥበ የምትጫወቱት። ባጃችሁ ግቡ። አረ እየተጫወታችሁ አደለም። አደራችሁ ሪፖርት አታደርጉብኝ እንዴ አታደርጉብኝ። የምታደርጉ ዩቱበሮች ካላቸው አቁሙ። እውነት አቁሙ። እንደው ፈጣሪ ፍረዳቸው አቁሙ። በቃ ቻላ ሌላ ገላችሁታል። ኖር አይደለም እንዴ? እና አብርሃምም ከወንክ ለነገሩ፣ አብርሃም አያደርግም።

እስከ ጥግ ድረስ ነው የምር እና እውነት ለመናገር እነሱ በሚሄዱበትን አቅጣጫ ወይም ደግሞ በሚሄዱበትን መንገድ ከሆነ ድብን ያለ ጥፋት እያጠፋ ያለ አብርሃም ነው ራስህ ማለት ነው። ታገስኩሽ። ምንድነው የታገስከው? ሰው እኮ የፈለገ ቢጣላ እንኳን ምንብል ወደ ሌላ ሴት ጋር አይሄድም። ሰብራ አድርጎ ቁጭ ይላል ይጠብቃል። ሚስቱ ይጠባብቃል። ምን ይላል? አንተ ምንድነው ያደረገው? ሰርፕራይዝ አደረገች ብላችሁ የአምስት መቶ ሺ ብር ወርቅ አላችሁ። ውሸታችሁ ጥግ ድረስ ከዛ ከዛ መልሶ ደግሞ ሳመኝ ገረመኔ ስትል ነበር። በመጨረሻ ደግሞ ምን ተደረገ? ስትላላጡብን ስትላላጡብን ከቲክቶክ እስከ ዩቲዩብ እስከ ኢንስትግራም ተላላጣችሁብን። ራቁቷ መጣች ምናለች ጭራሽ አሁን። ብላ ብላ ራስ ቤት መጣች። የሩታ አባትና እናት ቤት መጣች፣ ሳታፈርች። ማፈሪያ ማለት ግንድ ግር እሺ። አሁን ደግሞ አንተ መጣ ከዛችኝ ተደጃጃል ከሆንሶ እዚ ገበተ እኔ ማፈቅረው አንቺ እንጂ ነው ማፈቅረው አንቺ ነው ወደው ያችኝታ አልወዳት ባላፈቅራድን ብለዋል። ለማንኛውም ሰምታችኋል ማለቴ ከማለት አይተናነሰም፣ ሩታ እስካፈቀረ ድረስ ሰችን ግ አይፈልጋትም። በጭሩ ሲፈልጋት አይደል እንዴ? ኧረ ተው፣ ከህዝብ ጋር አታጣሉን። ተዉ። ተመልካች እኮ እናንተ የምታደርጉትን ነገር እኛ ሀሳብ ስንሰጥ ተመልካች ይቀየመናል ማለት ነው። አሁን እኔ ወይ አብርሃም ወይ ሩታ በነካ ሰው ይቀየማል፣ ተመልካች ይቀየማል። ስለዚህ ስርዓታችሁን የያዙ ከተመልካች ጋር አታጣሉን። እውነት እኔ ከተመልካች ጋር መጣላት አልፈልግም። በተለይ ከአብርሃምና ና ከሩታ ወደ ሰውነት እኔ መጣላት አልፈልግም። በጣም ጨዋና መርጦ ተመልካች ነው ያለው። ስለዚህ አታጣሉም አርፋችሁ ትቀመጡ እንደሆነ ተቀመጡ። እኛ ማንን እንውቀስ? አሁን እዚህ ጋር ምን ይመስላል ዱቄታ እና ውድ ቤተሰቦች? እንግዲህ አብርሃም ሩታና አንቺ ነው ማፈቅረው እኔ አንቺ ነው ወደው ተረጅኝ ተይታግሽሻለሁ ያለውን ግን እሱን እንኳን ስጥቱ ዋጋውን። አልታገሰም ለምን አምጥቷል? ሴት አምጥቷል። የታገሰ ሰው ቁጭ ይላል። የፈለገ ነገር ቢበደል ምን ቢደረግ ቢወቀጥ ቢቀጠቀጥ አርፎ ይቀመጥና መጨረሻ ላይ ደግሞ የማይሆን ከሆነ ወደ ሌላ ሴት ይሄዳል። አንተ ግን ተንዘላዘልክበት። እንኳ ያንዘላዝለ ልጅን እኮ ነገ አባቴ ብሎ ይመጣል አልክ። ይመጣል፣ ግን እኮ የምታደርገውን ነገር እኮ ይጸየፋል። ታቃላ አይደል? ቪዲዮን ያይብሃል። አንተ ከሁኑ ምን ልበልህ? ምን ልበልህ? አሁን አታስተርፉንም። የሆነ ነገር ካለ አርፈ ተቀመጥ አሁን